ኪራ ለጽ እውነቱን ነገራት። ሰላም ውድና የተወደዳችሁ የጽናት ድራማ ተከታታዮች ሰላም እንዴናችሁላችሁንም ሰላም ብያለሁ። እንኳን ወደ ምብራት ሚዲያ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ውድና የተወደዳችሁ የጽናት ድራማ ተከታታይ በዛሬው እለት እንግዲህ ጽ በጣም ራሷን አሟታል። ራሷን ያመማት ደግሞ እያወቁ ያለማወቅ በጣም ራስን ያሳመማል ማለት ነው እና ኪራ ብዙ ነገር እንደደበቃት እየተሰማት ነው። እንዲሁም ደግሞ ሰኒ ለእነሱ ትክክል ብላ ባሰበችው ነገር ላይ ያው ሳታስበው ቶሎ ስታደፋለች እና ሰኒ በጣም ፈጣን ናት። ና ያየችውን ነገር ለጽ ነግራት ነበር። ና ጽ ደግሞ በጣም ደንግጣ ነበር። ና ኪራ በጣም ደንግጦ ነበር፣ ሁለታቸውም ማለት ነው። ኪራ ያው እንግዲህ ለፅናት ሊደብቃት ፈልጉ ሳይሆን እሷ እንዳትቆጣ ወይም እሷ እንዳይከፋት ብሎ ነበር። ና የደበቃት ስራ ነ ብሎ ሊያናት ች ሊሊ የምትባል ጉድ ላይ እሷ ጋር ሄዶ ነበር ካፌ ነበሩ። ይሄንን ጉድ ስታወጣ ስኒ በጣም ተደናቅጠው ነበር እና በዚህ ምክንያት ጽ ደግሞ ቤቱን ለቃ ስኒ ቤት ናት ያለችው በአሁን ሰዓት ላይ ቤተሰብ ማለት ነው። እንደኔ እንደኔ ግን ከቤትች ጽ ባት ውጪ ነው ብዬ የማስበው ማለት ነው። ጽ ከቤት ወጣች ማለት በጣም ሁሉም ነገር ች ልጅቷ ደግሞ በሆነ በኩል ደግሞ የራሷ የሆነ ህመም አላት። ከሆነ ሰው እየሸሸሽ ነው እንጂ ኪራን ና ጽናትን ለማለየት የገባች መስላይ ነበር፣ ግን አይደለም። ሁሉም የራሱ ህመም አለው። በነገራችን ላይ ቤተሰብ ማለት ነው። እና ውድ ቤተሰቦች ምንድን ነው የምለው፣ ጽናትና ኪራ ፈተናቸው በጣም በስቷል ና አሁንም ይሄንን ነገር ያልፉታል። ግን ኪራ ለጽናት እውነቱን ንገራት ማለት ነው እና ጽናት እውነቱን ማወቅ አለባት ግዴታ ኪራ እንግዲህ ለጽናት እውነቱን መናገር አለብህ። አንተም ስምትጨነቅ በዚህ በኩል ጥሩ ነገር ድስራ ብለህ ጥሩ ነገር ሳይገጥምህ ስለቀረህ ትንሽ ነገር ስህተት ደግሞ ትንሿን ነገር እያበዛችሁ ነው የምትሄደው። በተለይ ውሸት ማለት ነው ትዳር ላይ ሆኖ አለመተማመን ና ውሸት በጣም አስቸጋሪ ነው ና ኪራሁንም ለጽናት ሳይረፍድብህ ንገራት። ከሌላ ሰው ሰምታ የሆነ ነገር ወይ ደግሞ ስታወሩ ልጅቷ የሆነች ምን ማትሊናት እና ም ምኖም ማይገባም እና ወይ ስታወሩ የሆነ ነገር ጽናት ከሰማች፣ ያው እንግዲህ አንተ ጋር ትጣላላችሁ ማለት ነው። ይህ ሁሉ ከሚመጣ መጀመሪያ ቀድመህ ነገራት ለጽናት ማለት ነው። ጽናት ያን ያክል ምንም ስለምትወድህ፣ ያን ያክል እስከዛሬ ከሰበርካት እስከዛሬ ካደረግከው ያን ያክል እንትናት እንደማትልህ ተስፋ አለ ማለት ነው ምክንያቱም ጽናት ምናለች መሰለህ እኔ ትንሽ ነገር ይበቃኛል በትንሽ ነገር እንዳትጎዳኝ እና ምናምን እያለችው እኔ አውቄ እና አስቤበት ያደረኩት ነገር ምንም ነገር የለ እያለት ነው ኪራ ኪራ ራሱ ሁለት አጣብቅኝ ውስጥ ነው የገባው በነገራችን ላይ ማለት ነው እና ቅዱስ ደግሞ ያው ይችን ሊያን እሱ ቤት ሊ ሊወስዳት ነበረ እሷ ደግሞ የምትወጣ ጉዳ አይደለችም እናቴ ወይ ብር ደግሞ ሰተንሽ ንሂድ ሂጂ ቢሏ ተባሱ የምትሰማ ልጅ አይደለችም፣ በነገራችን ላይ ማለት ነው ሊያ እና እሷም ደግሞ እየፈራች ና እየተሸሸገች ያለችው ነገር አለ። ያ ነገር ደግሞ ከነ ጽናት ቤት ወጥታ ሌላ ቤት ተከራይታ መኖር ትችላለች። በነገራችን ላይ ግን ሳር ቅጠሉ ሁሉ እኔን ነው የሚፈልገኝ የሚመስለው ምክንያት ስም ማለት ነው እኔ ታስቀኛለኝ፣ ታሳዝነኛና ዛሬ ደግሞ ከፍቷት እያለቀሰ ነበረ። ያው እህቷ የምታስተዳድራት ምናምን እሷናትና ቤተሰቦቿ ደግሞ እሷን ጠልተው ገንዘቧን ወደው ነው ያሉትና በዚህ በኩል ደግሞ በጣም ታሳዝናለች። የሰው ልጅ ደግሞ አለመፈለግ ማለት በቃ ሰው እያለ ሰው እንደሌለ መሆን ማለት በጣም ነው የሚያመቁ። የምር የደረሰበት ነው የሚያቀው። ና ስዬ ኒ ከርታታይን ዋ ሀይዞሽ፣ ሀይዞሽ፣ ሁሉም ነገር ያልፋል። እንግዲህ እውነቱን አውቀች ደግሞ የምትረጋጊ አድርገሽ ነው የምለው ማለት ነው ቤተሰብ ጽናትዬ ደግሞ በትግስት ሁሉንም ነገር ታልፈዋለች ና ይህንን ነገር ትወጣዋለች ና ከኪራ ጋር ደግሞ አብረው እንደሚቀጥሉ እርግጠኛ ተስፋ አለኝ ማለት ነው። ምክንያቱም ካሳለፈችው ከዛ ሁሉ ውጣ ውረድ ለዚህ ለትንሽ ነገር እንትንትላለ ብዬ አላስብም። ያው ጽናት የዋህ ልብ ምና ምስላላት በይቅርታ ታልፏል ብዬ ይብዬ አስባለሁ። በዛ ላይ ደግሞ የቅዱስ ስራ ነበርና ቅዱስ ነው በዛ በሌሊት የጠራውና ሁሉም ነገር የቅዱስ ነገር እንደሆነ፣ ቅዱስ ደግሞ ይቅርታ እንደሚያደርግላት ቅዱስ ደግሞ የግል ህይወቱን በሙሉ ነግሯት ለጽናት፣ ጽናት ደግሞ የምትታረቀውና በእኔ ምክንያት እንደሆነ ሁሉም ነገር ይነግረዋል ይነግራታል ብዬ አስባለሁ። ምክንያቱም ይሄ ነው አንድ አማራጭ አለው። ሁለተኛ ደግሞ ቤተሰብ ማለት ነው ግዴታ ቅዱስ እኔ ነኝ ይሄ ለዚህ ጥፋት ሁሉ ድርጊት እኔ ነኝ ብሎ ራሱን እየወቀሰ ነው ያለው፣ እና አሁንም ራሱን ብዙ ነገር እያደረገ ነው። እና ራሱን የሆነ ነገር እንዳያደርግ፣ የብቸኝነት ስሜት ቤተሰቦቹ የሉም፣ እና ብቸኛም ስለሆነ ከቅዱስ ጎን ተሆናለይ ብዬ ነው ማስበው። እና ና ጽናት አልታረቅም፣ ኪራ አውቆ ያደረገው ስላልሆነ፣ እና ኪራ በጣም ጽናትን ልቧን ሰብሯታል ማለት ነው ቤተሰብ ቁቧን ስለሰበራት ያው እንግዲህ ሰኒ ቤት ሂዳ ተኝታለች ማለት ነው። በጣም ነው ራሷን ያመመት። ያው እንግዲህ እያወቁ አለማወቅ በጣም ከባድ ነው። ይሄ ነገር በጣም ያሳምማል ማለት ነው። ባታውቁት ይሻላል። አጠገባችሁ ሆኖ ደግሞ የሆነ ሰው የሆነ የሆነ ነገር እያላችሁ ስትቀመጡ ስሜቱን አስጉት ማለት ነው። ቤተሰብ በጣም ከባድና ትልቅ ነገር ነውና፣ በተለይ በትዳር መካከል የሆነ ሰው ሶስተኛ ሰው እቤታቸው ገብቶ ቢገለምጣችሁ፣ ምን ቢል ደግሞ፣ በዛ ላይ የባል ቤተሰቡ የመጣው ለእንግደኝነት እንግድነትን እያስተናገዱ የሆነ የሆነ ነገር ጽናት ደግሞ የሆነ ነገር እያሰብ ነበረ። እንዲሁም ስልክ ስታወራ ምናምን እያዳምጥቻል ነበረ ደረጃ ላይ ሆና እሱ ነገር ደግሞ ጽናት አሁን እየጠረጠረቻት ትመጣለች። ምክንያቱም ጽናት ሰውን የማታምነው በቤት ምክንያት ነው። ቤተሰብ ሰኒ ደግሞ ያው የኪራ እና የጽናት ልዩ እህትና ወንድሞቿ ናቸው ምሩና ሰኒ ደግሞ ምርጥ ጓደኛዋ ናቸው ማለት ነው ለጽናት እና ጽናት ደግሞ በከፋትም በደሰታ ስትደሰትም አብረዋትም ማይጠፉ ምርጥ ጓደኛሞች ናቸው። እውነት በጣም ደስ የሚሉ አንዷ ለአንዷ የሚሉ እኔ የሴት ጓደኛ እንደነሱ የእውነት የእውነት ያርግላችሁ እና ከድራማዎችም እንደዚህ ብትሆኑ ብዬ የምመኝላችሁ ናቸው እና በጣም ደስ የምትሉ በጣም ስታምሩ ደግሞ ማለት ነው እና የጽናት ችግር ለምሩ ችግሯ ነው። የምሩ ችግር ደግሞ ለጽናት ለሰኒ ችግሯ ነው እና ሁላቸውም ችግራቸውን እርስ በርስ ይተጋገዛሉ። እና እውነት በጣም ደስ የሚሉ ናቸው። በጣም ነው ደስ ያሉኝ የእውነት። እና ፍቅራቸውን እስከ ዘለቄታው ያድርገው ነው የምለው። ምሩና ሰኒ ደግሞ ጽናት ከጎኗ ስላላችሁ እናመሰግናለን እና ከጎኑ አትጥፉ ነው የምለው። እውነት በጣም ደስ የምትሉ ልጆች ናቸው እና ይመቻችሁ፣ ቀጥሉበት ነው የምለው። ኪራ እውነቱን ንገራት፣ የምራት ታሰቃያት። የምትወዳት እና የወደፊት ናት የምትል ከሆነ በቃ እውነቱን ንገራት ማለት ነው። እና ቤተሰብ እዚህ ጋር ደግሞ ኪራና ቅዱስ በጣም ተፋጠዋል። እውነቱን ነገራት ይሄ ነው የሚሻለው። እሷ ልጅቷ የምትሰማ ጉድ አይደለችም እያለው እየነገረው ነው ማለት ነው ኪራ ለቅዱስ ማለት ነው። እሱም ተስማምቷል ማለት ነው። እዚህ ጋር ደግሞ አዲስ ፍቅር ይላል ክብሩ